በ19 በ19ኛ ክፍለ ዘመን የ1920 1930 1940 በሃምሳዎቹ በስልሳዎቹ በዛን ዘመን በዌስተርኑ ዓለም ውስጥ በጣም የተለያየ አይነት ምልክቶች ነበሩ፣ የሉም ዛሬ። እነዚያ ምልክቶች ብዙዎቹ የሚያሳዩት ለምሳሌ ዋና ቦታዎች፣ ወይ ሱቆች፣ ወይ ደግሞ የመኖሪያ ሰፈር ወይ ደግሞ እንደው ዝም ብሎ ኖርማል የልጆች መጫወቻ ቦታ የሚጻፉ ነበሩ። እንትኖቹ ምልክቶቹ ኖ ብላክስ ወይም ደግሞ ኒግሮስ፣ ኖ ጂውሽ፣ ኖ አይሪሽ እና ኖ ዶግ የሚባሉ ጽሁፎች ነበሩ። እኛ አናውቃቸውም። እኛ አልነበርም። እኛ የእኛ ሰው ዩሮፕን ያኔ አሜሪካን አያውቀውም ነበር። ቢያውቅም በጣም ትንሽ ቁጥራቸው ትንሽ የሆኑ የንጉሳን ቤተሰቦች ወይ ደግሞ በጣም ሀብታም የሆነ ቡርዥዋዚ በዛ ሰዓት የነበሩ ልጆች ለትምህርት አንዳንድ የሚወጡ ነበሩ እንጂ አናውቀውም፣ ጭራሽ ይህንን ዓለም ሂዱና ጉግል አርጉት። ጉግል አርጉና ተመለ ጉግል ራሱ ጅዊሽ ነው። እና ሂዱና ተመለክቶ እዛ ጋር ምንም ችግር የለውም። መሀት አይነት የተጻፉ ክልክል የሆኑ ቦታዎች ማለት ኖ ብላክስ፣ ኖ አይሪሽ፣ ኖ ጅዊሽ እና ኖ ዶግስ። እያንዳንዱ ዌስተርን ዓለም ውስጥ እንደሱ ነበር፤ ዩሮፕ፣ አሜሪካ፣ ካናዳ አውስትሬሊያ እነዚህ ናቸው። ዌስተርን ስላችሁ የአውሮፓውያኑ ኮኬዥናዎች፣ ኮካሲያን ማለት የሆነ ተራራ አለ አውሮፓ ውስጥ፣ ከዛ የመጣ ዘር ነው። ኮኬዥናዎች ይባሉ ነጮች። በጣም ብዙዎቹ ዘራቸው አሁን እንግሊዝ፣ ስዊድን፣ ፈረንሳይ፣ ሆላንድ፣ ዴንማርክ፣ በጠቅላላ ጀርመኖች ናቸው። ዘራቸው ጀርመን ናቸው። እንግሊዞች ጀርመኖች ናቸው። ከጀርመን ፈልሰው ወጥተው፣ ታሪክ አለ የራሳቸው ታሪክ። ወጥተው በጣም ችግር ነበረ ዩሮፕ ውስጥ በጣም በጣም መሬቱ አያበቅልም። በዛ ላይ ግማሹ ዓመት በረዶ ነው የሚሸፍነው። መብራት የለም። አስቡት በዛን ሰዓት ኑሮ እንዴት እንደነበረ የተፈጥሮ ሀብት የለም። ወርቅ፣ አልማዝ የለም። መተላለቅ ነበር፣ እርስ በራስ መተላለቅ ነበር ስራቸው፣ እኛን እስኪያገኙን ድረስ። ሌላ አለም ሄደው ልክ ሲያገኙን ነው በጣም የገረማቸው፣ ያለው የሚበላ ነገር ብዛቱ የማዕድኑ ብዛቱ የተፈጥሮ ጸጋ፣ እና ያንን ጦርነት ያቆሙትና አብረው ሆነው ሌላውን በጠቅላላ መያዝ የጀመሩት እንጂ ከዛ በፊት አጉራቸው ምንም ነገር የለም፣ የሚበላ ነገር የለም፣ ሀብት የለም። በቃ መተላለቅ ነው፣ ጦር ነው። በቃ ጦር አንዱ ዘር ከአንዱ ጋር ራሱ ጀርመን ከራሱ ጋር እየተዋጋ ይከፋፈልና ወደ ዴንማርክ ይሆናል ወይ ሆላንድ ይሆናል እንጂ ዘራቸው አንድ ናቸው። ከዛ ምንድነው ከበፊትም ጀምሮ ይሁዳ በጣም በጣም የተጨቆነ ልክ እንደ ጥቁር የተጨቆነ ሕዝብ ነው፣ የይሁዳውያን ዛሬ ለም መሰላችሁ? ይህን የምነግራችሁ የሰው ልጅ እንዴት አድርጎ እንደሚቀየር እኮ ነው መናገር የፈለግኩት። ዛሬ እንዴት አድርገው የሰው ልጅ ስልጣን ሲኖረው ሀብት እያካበተ ሲመጣ እና ፓወርፉል እየሆነ ሲመጣ እንዴት አይነት በጣም የሚገርም አይነት ሁሉም የሰው ልጅ ነው የምላችሁ። በጠቅላላ በጣም ብዙ የሰው ልጅ ሀብት እያካበተ ሲመጣ እና ፓወርፉል እየሆነ ሲመጣ በፍጹም የማይታወቅ አይነት ሰው ነው የሚሆነው፣ የማይታወቅ አይነት ህዝብ ነው የሚሆነው። ሁሉ ጊዜ ጉልበት ያለው ህዝብ ሌላውን በጠቅላላ ኮንትሮል ማድረግ ነው የሚፈልገው፣ ወይ ደግሞ የራሱን ብልጽግና ብቻ ነው የሚያየው። በዛን ጊዜ ጀምሮ ከዛም በፊት በአስራ ስምንተኛው ክፍለ ዘመን፣ በአስራ ሰባተኛው ክፍለ ዘመን ውስጥ እራሱ እያንዳንዱ ይሁዳዊ ኦኬ፣ ምንም አይነት መሬት መግዛት አይችልም፣ ፋብሪካ መክፈት አይችልም፣ ምንም አይነት ንብረት፣ ምንም አይነት ነገር፣ ሱቅ መክፈት አይችልም። ኦንሊ ቲንግ አውሮፓ ውስጥ የተፈቀደላቸው አውሮፓውያኖች የፈቀዱላቸው ብር መነገድ፣ ቢዝነስ፣ የፋይናንስ የለም፣ ፋይናንስ መስራት እሱ ብቻ ነው የተፈቀደላቸው። እሱ ምን አደረጋቸው? በጣም ፓወርፉል በጣም ከዓለም ላይ ፋይናንሲሮቹ ባንከሮቹ በጠቅላላ የዓለምን ፋይናንስ የሚቆጣጠሩት እነሱ ሆኑ። ምክንያቱም የተፈቀደላቸው እንትን ፊልድ እሱ ብቻ ስለነበር በሱ በጣም ፓወርፉል እየሆኑ መጡ። በኋላ ላይ የዓለም ኢኮኖሚ የዓለም ህይወት በጠቅላላ የሚሽከረከረው በብር ነው፣ ፋይናንስ ላይ ነው። ያንን ደግሞ ኮንትሮል የሚያደርጉት እነሱ ናቸው። ይህ ማለት እንዴት አይነት ተለውጠው በዛሬ ጊዜ በጣም ሰባት ሚሊዮን የሚሆኑ ህዝቦች የሚያደርጉት በጣም የሚገርም ነገር፣ የሚገርም ለምን መሰላችሁ? እስከ ዛሬ ድረስ በሚዲያ እኛም ሁል ጊዜ ሚዲያ የምናየው የነበረው ይሄ የቲቪ እና ሬዲዮ ነው፣ የምንሰማው የነበረው በአሁኑ ሰዓት ግን እሱ ተቀይሮ እያንዳንዱ ሰው ቀጥታ ትክክለኛ መረጃ ስለሆነ የሚያየው የምናየው ነገር የሚዘገንን፣ በጣም የሚገርም ነገር የሚሰራው ያለው ሄታ ኢስካ የሚባል ነገር አለ። ይሄ ሄተር ኢስካ ማለት ሂታ ሄተር ኢስካ ምን ማለት መሰላችሁ? አንድ ሰው ይሁዳዊ ከሆነ ለሌላኛው ይሁዳ ይሁዳ ሰው የሚያበድረው ያለ ኢንተረስት ነው። ኦኬ ብድር ሲበደር አንድ ይሁዳዊ ለአንዱ ይሁዳ ሲያበድረው ያለ ብድር ያለ ኢንተረስት ነው። ወለድ የለው እንበልናኛ አንድ ሚሊዮን ብር ብንበደር ሄደን ከባንክ እና ያንን በአምስት ፐርሰንት ኢንተረስት ከሆነ የተበደር ነው ልክ በዓመቱ መጨረሻ ላይ ወደ ሃምሳ ሃምሳ ሺህ ብር መክፈል አለብን ወለድ ያ አንድ ይሁዳዊ አይከፍልም ኦልሞስት ዓለም ላይ ያሉ ትልቅ ባንኮች በእነሱ ስር ናቸው ኦልሞስት ሁሉም እና ከዛ አንድ አንድ ይሁዳዊ ሄዶ ሲበደር አይከፍልም ይሄ ሲስተም ነው ሄተር እስካ ሄዱና ጉግል አርጉትና ቼክ አርጉት ማለት እንደሆነ ያ ሲስተም እያንዳንዱን የዚህን ጎሳ የዚህን ዘር ህዝብ በጣም ሀብታም የሚያደርግ ሲስተም ነው። አንድ አሜሪካ ውስጥ ያለ ይሁዳዊ ወይ ደግሞ ኢትዮጵያ ውስጥ ያለ ኢትዮጵያ ውስጥ የሚሰራ አይመስለኝም፣ ሶሪ በስተው ነው። አንድ ዩሮፒያ ውስጥ ያለ ይሁዳዊ ሄዶ ብር ሲበደር የሚበደረው ፈርስት ኦፍ ኦል ከራሱ ባንክ ነው የራሳቸው ባንክ ነው። በጠቅላላ ትልልቆቹ ባንኮች የነሱ ናቸው እና ከዛ ከዚህ ኢንቨስትመንት ባንክ ሲበደር ያለ ኢንተረስት ነው የሚሰጠውና፣ ምንድን ነው የሚሆነው? የሚያበድረው ባንኩ ኢንቨስተር ነው የሚሆነው። ኦኬ፣ ተበዳሪው ደግሞ ማኔጀር ነው የሚሆነው። ያ ሲስተም ነው ለዚህ ሁሉ ያበቃቸው፣ ለዚህ ሁሉ በጣም ፓወር የሰጠው የዚህን ህዝብ እዛ ላይ ያስወጣው ይህ የብድር ሲስተም። በብድር ነው ሀብት የሚሰራው። ብያቸዋለሁ፣ በፊት ብዙ ጊዜ ነግራቸዋለሁ። ብድር ሀብት ይሰራል። እዚህ ዓለም ላይ የማይነገረን ማንማረው ነገር መሰላቸው ተበድሮ በዛ ብር፣ በተበደረው ብር ሪተርን ካሽ፣ ሪተርን የሚያረግ ቢዝነስ የከፈተ ሰው ኢንቨስት ያደረገ ሰው፣ ያ ሰው ነው ሀብታም የሚሆነው እንጂ ማንኛውም ሀብታም በራሱ ብር ሰርቶ ሀብት መስራት አይቻልም። ምክንያቱም ብር ካለን ካሽ ካለን ታክስ ይደረጋል፣ ብሩ ራሱ ታክስ ይደረጋል። ስለዚህ ይሄ ሲስተም ለዚህ ሁሉ ሀብት ያበቃቸውና ለዚህ ሁሉ ፓወር ያበቃቸው ህዝቦች የሚደረገው ነገር ሁሉ እንግዲህ የዓለም ህዝብ በጠቅላላ እያየ እኔ ዛሬ ልነግራቸው የፈለግኩት ፖለቲካ ውስጥ ለመግባት አይደለም፣ ወይም ደግሞ ያለውን የፖለቲካል ኢንተርናሽናል ሪሌሽንሽፕ አይደለም። መግባት የማልፈልግበት ቦታ ነው። ግን እኛ ከዛ መማር የምንችለው ነገር ምንድን ነው ነው ምንድን ነው ተምረን። እኛ እያንዳንዱ ጥቁር የተባለ ህዝብ እርስ በራሱ አይዋደድም። እያንዳንዱ ኤዥያ የተባለ ህዝብ እርስ በራሱ አይዋደድም አይወድም። ህንዱ ፓኪስታኑን አይወድም። ፓኪስታኑ ባንግላዴሹን አይወድም። ቻይና ኢንዲያን አይወድም። ቻይና ጃፓን አይወድም። ከዛ ደግሞ እኛ ጋር ይመጣለን። ኢትዮጵያ ሱዳን አይስማማም። ሱዳን እና ኬንያን አይወድም ኬንያ እርስ በራሳችን ናይጄሪያ እና ጋና ኦልሞስት አንድ አይነት ህዝቦች ናቸው፣ ግን አይዋደዱም። ይህኮ አፍሪካ ውስጥ ነው። ውጭ መታችሁ ደግሞ ብታዩ ጉድ ነው የምትሉት ጉድ። በምንም ታምር አንዱ ጥቁር የአንዱን ጥቁር ጥሩነት አይመኝም። እንዲሁ ትግል ሲመጣ ወይ ደግሞ ሰላማዊ ሰልፍ ሲወጣ ወይ ደግሞ በቃ ስለ ጠቅላላ ስለ ሀገር እንደዚህ ነው ምናምን ብሎ እንትን ያለ አንዱ ለአንዱ አንድ ኤክሰፕሽናል ሰው ህዝብ አለ። አንድ ምንድን ያየሁት ኤርትራውያን፣ ሰላም ጓደኞች ዘመዶች እንዴት ናቸው? ኤርትራውያን በጣም ይተጋገዛሉ። በጣም የሚገርም አይነት እንትን አላቸው። ለምሳሌ አንድ ኤርትራዊ ሲሰደድ፣ በብዛት ስደት ላይ ነው ያሉት አገር ቤት ካለው እኮ ውጭ ያለው ነው ይበዛው። እና አንድ ኤርትራዊ ሲመጣ ወስደቱ ሲገባ እንዳለ ኤርትራውያኖች ይረዱታል። እውነተኛውን ነገር ነው የምነግራችሁ፣ ሁላችሁ ታውቃላችሁ። ይረዳዳሉ፣ በጣም በጣም ይረዳዳል ኤርትራዊ ህዝብ። ሌላው ሀበሻ ይሄ ሶማሌ ወይ ኬንያ ወይ ኡጋንዳ ሳውዝ አፍሪካ የሚባል ነገር ጭራሽ፣ ደህና ስራ እንኳን የሚሰራበት ቦታ ካለና ሌላ ሰራተኛ የሚፈለግ ከሆነ የእሱን አይነት ሰው ማስቀጠር አይፈልግም አይፈልግም። በቃ ሰላምታ የለም አልኳችሁ፣ ሰላም አይባባልም ህዝቡ። ልክ ግን አንድ ነጭ መጥቶ ሲያወረው ወይ ሰላም ሲለው እንዴት በአንድ ጊዜ ፍድግድግድግ እንደሚሉ ነጭ ሲያይ እንዴት እንደሚያጎበድድ፣ አገራቸው ስለሆነ ብቻ አይደለም። የትም ኢትዮጵያ ውስጥ አፍሪካ ውስጥ ሄዱና ተመልከቱ። እንዴት ለምንድን ነው ሜንታሊ በደንብ አድርገው እኮ ነው የተጫወቱብን፣ በደንብ አድርገው ሰርተውብናል። እና አሁን የምነግረው ዛሬ ይሄንን ነገር እንዲሁ መናገር የፈለግኩት መማር የምንችለው ነገር ቢኖር ከሌላው ነገር ውጭ ነው የምላችሁ። እኛ አንድ ሆነን አንድ ላይ ሆነን መራመድ ካልጀመርን ለየብቻ ቶሎ መፍጠን ይቻላል፣ አደለም፣ ፈጥኖ መድረስ ይቻላል። ሩቅ ለመድረስ ግን አብሮ ነው መጓዝ ያለብን፣ አብረንን እኛንን መስራት ያለብን። እኛ ከዚህ በፊትም ራሳችንን ያዳን ህዝቦችን ታግለን አሁንም ቢሆን አካባቢያችን አጎራችንን ለመምራት ዝግጁ መሆን አለብን። እና እንዴት አድርገን ነው ሌላውን ህዝብ ማሳመን የምንችለው? እርስ በራሳችን እንደው ከቤት ራሱ መጀመር እዛው፣ እኮ ነው የምንሟቀረው ያለ ነው፣ በቃ ማንስማማው ያለ ነው። አንድ ሆኖ መስማማት ካልጀመርን እንደ ይሁዳውያን አንድ ሆነ እንደነሱ መስራት ካልጀመርን መቼም ቢሆን የትም ፓወር ላይ አንደርስም። ሰባት ሚሊዮን የሚሆን ህዝብ ነው አምስት መቶ ሚሊዮን አረብን የሚያንቀጠቅጠው ያለው። ይሄ ምንድን ነው? እሱ መተባበር። ከተባበረና አንዱ አንዱን መርዳት ከጀመረ ሁሉ ነገር ያድጋል፣ አገር ያድጋል፣ ህዝብ ያድጋል። ጉድ ላክ